የኢትዮጵያን ኢንሳይደር መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ በጸጥታ ኃይሎች በቁጥጥር ስር መዋሉ ታወቀ። በሐቅ ሚዲያ እና ኮሚኒኬሽን ስር የሚተዳደረው ኢትዮጵያን ኢንሳይደር የበይነመረብ ሚዲያ መስራችና ዋና አዘጋጅ የሆነው ጋዜጠኛ ተስፋለም ወልደየስ እሁድ ሰኔ 1 ቀን 2017 ዓ ም በጸጥታ ኃይሎች በቁጥጥር ስር መዋሉ ነው የተገለጸው። በአዲስ አበባ ከሚገኘው ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የጸጥታ ኃይሎች በቁጥጥር ስር የዋለው ተስፋ ለም ሌሊቱን እስጢፋኖስ አካባቢ በሚገኘው የፖሊስ መምሪያ ህንፃ ውስጥ ወንበር ላይ እንዲያሳልፍ መደረጉን ሐቅ ሚዲያ ኮሚኒኬሽን ባወጣው መግለጫ አመልክቷል። ተስፋ ተስፋለም የመጀመሪያውን ሌሊት ካሳለፈበት እስጢፋኖስ አካባቢ ከሚገኘው የፖሊስ መምሪያ ትላንት ሰኞ ሰኔ 2 ቀን 2017 ዓ ም ቄራ አካባቢ ወደሚገኝ የፖሊስ መምሪያ መዘዋወሩም ተገልጿል። ይህንንም ተከትሎ ዛሬ ማክሰኞ ሰኔ 3 ቀን 2017 ዓ ም በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት ቀርቦ በ15,000 ብር ዋስትና እንዲፈታ ተወስኖ እንደነበር ተነግሯል። ይህንንም ተከትሎ ለዋስትና የተጠየቀው ገንዘብ ከተከፈለ በኋላ ተስፋለም የጠየቀውን መስፈርት የሚያሟላ በመሆኑ ከእስር እንዲለቀቅ በፍርድ ቤቱ ለቂርቆስ ክፍለ ከተማ ፖሊስ መምሪያ ትዕዛዝ ተሰጥቷል። ተስፋለም ሐሰተኛ መረጃ በማሰራጨት እንደተጠረጠረ ፍርድ ቤቱ ከእስር እንዲፈታ ትዕዛዝ በሰጠበት ደብዳቤ ላይ መስፈሩንም ተገልጿል። የተስፋለም የዋስትና መብት እንዲከበር ከተሰጠው ትዕዛዝ በኋላ መርማሪ ፖሊስ በቃል ይግባኝ እንደሚጠይቅ የተገለጸ ሲሆን ይሁንና እስካሁን በይፋ ፍርድ ቤት ይግባኝ አለመጠየቁም ተመላክቷል። የተስፋለም ዋስትና እንዲከበር ሀቅ ሚዲያና ኮሚኒኬሽን አስፈላጊውን ክፍያ ፈጽሞ በፍርድ ቤቱ ለቂርቆስ ክፍለ ከተማ ፖሊስ መምሪያ የተጻፈው ደብዳቤ በሚመለከታቸው የፖሊስ መኮንን ሳይፈረምበት መቅረቱን ነው ተቋሙ ጉዳዩን አስመልክቶ በወጣው መግለጫ ያስታወቀው። በዚህም ምክንያት ይህ መግለጫ ይፋ እስከሆነበት ሰዓት ድረስ ጋዜጠኛ ተስፋለም ወልደየስ በፍርድ ቤት የተረጋገጠለት የዋስትና መብት አለመከበሩን ተገልጿል። ለጋዜጠኝነት ባለው ጽኑ ክብርና ለሙያው ባለው ቁርጠኝነት የሚታወቀው ተስፋለም ዳግም በጸጥታ ኃይሎች ቁጥጥር ስር መዋሉ የሥራ ባልደረቦቹን ወዳጆቹንና ቤተሰቦቹን በእጅጉ እንዳሳሰበም ሀቅ ሚዲያ ኮሚኒኬሽን አስታውቋል። ተቋሙ የዋና አዘጋጁ ተስፋለም ወልደየስ እስር በሚዲያው ሥራዎች ላይ ከፍተኛ ተጽዕኖ የሚያሳድር መሆኑን የገለጸ ሲሆን በአስቸኳይ ወደ ስራው እንዲመለስ ጥሪውንም አቅርቧል። ጋዜጠኛ ተስፋለም ከዚህ ቀደም መስከረም 22 ቀን 2014 ዓ ም በፖሊስ ቁጥጥር ስር ውሎ እንደነበረ የሚታወስ ነው።